አይሰሜን ግቡ በላት፣ አለሀገራችን ሰው ጉድ ጉድ፣ የሴቱ ጉድ የሴቱ ጉድ። አሰላም አለይኩም ረህመቱላሂ ወበረካቱ። ውድ እና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ እንዴት ናችሁልኝ? እኔ ሰላም ነኝ፣ አምዲላ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀብታችሁን አጠንክሩኝ ማለት ነው። አይሰሜን በሏት፣ አይሰሜን በሏት፣ ግቢ በሏት፣ አላገራችን ሰው ጉድ ጉድ፣ የማይሰማ ያለም። ዛሬ ደግሞ እንደማናቸውም ሶሻል ሚዲያ ተከታይ ነኝ፣ የዩቱብ እሰራለሁ ማለት ነው። ዞር ዞር ትላየሁትን ተሞክሎ ይላካፍላችሁ ማለት ነው። የዲያውል ሚስት ያደረገችውን ቻቻ፣ ሰበር ቻቻ ይባላል። ዝገቡ የምታደርጉት ሰበር ቻቻ፣ ሰበር ቻቻ ማለት ካንሰር ያስይዛል፣ ፎረፎት ያስይዛል፣ ቆሻሻ ያመጣል፣ ፈንገስ ያመጣል፣ ቫይረስ ያመጣል። የማያመጣው በሽታ አይነት የለም። ሰበርቻቻ አታርጉ። እህ ይ እዚህ ላይ ኪድያ ኪዲያ እንዲህ እየፈተላቸው ተገቢ ነው ተገቢ አይደለም። የራስሽን እጠቢ፣ ተኩሽ፣ ተቀቢው፣ ተንከባከቢው። የራስሽ ወርቅ ነው። የሰው ጌጥ አያደምቅ። የፍየል ጭራ፣ የበግ ጭራ፣ የላም ጭራ፣ የበሬ ጭራ እያረጉ እዚህና እዚህ ጌድ የነቀሩ እንደዚህ ይፈትሉታል። እንዲህ ይፈትሉታል። አሁን ደግሞ በሙስሊሙ እንደዚህ ጠጉራቸውን አውጥተው ማሳየት ሐራም ሲሆንባቸው ምን አመጡ? ይሄን የሚያህል ጂን የሚያህል ራያቸው ላይ ያረጉታል፣ እዚህ ላይ ያረጉታል። ጠራህ ይለድ ባሉ ጠራህዋ የአባይን ተራራ ያህላል ማለት ነው። የአባይን ተራራ አረ ሙስሊም ናት።

የለም ፊክተር፣ አይንሽን፣ ፊክተር፣ አፍንጫሽን፣ ፊክተር፣ ጥርስሽን፣ ፊክተር፣ ጠጉርሽን። ስንትሽን ነው ሜካፕ የምትቀቡት? ስንታችሁ ነው ተቀጣጥላችሁ የምትገጠሙት? ስንታችሁ ነው አርቲፌሻን፣ ዱቄት፣ አቧራ፣ ጥቁር ድመት፣ ቡራቡሬ ድመት መስላችሁ የምትቀቡት? አረተው ሴት ይተው። ጥፍር ከዝህዝ ከዝህዝ ለይ

በፍልፍት በኮንፊደንስ ስለዚህ፣ እንደዛ አትሆኑ ቶሎ አልቃችሁ እኮ እንደ መውጣትና መግባት ብቻ ነው ይቀራችሁ። እንደ ሻንጉሊት ለልት ወጣችሁ ብቻ ነው ይቀራችሁ። አራተው አራተው እኔ በጣም ነው የገረመኝም በጣም ነው ደስ ያለኝ። ስለነበረን ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኘው። አሰላም አለይኩም።